ስመጣ በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበር እና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘረመል ምርመራ ማድረግ አለብሽ እንደ ሀገር ሄደሽ ነው የተባልኩት። እነዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖዋለ እና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ እኔ ከአንቺ ውጭ ዘራ አላውቅም ዘራ አንቺ ነሽ ስጪን በቃ ብያት አልቅሽ ወጣ ከዛ በሚቀጥለው ጊዜ ንግስት ነበረ እና መጥቼ እዚያ ጋ ዛፍ አለች ና ዛፏ ጋ ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠ ነበረ የዛሬ ዓመት ልጅ ትሰጭኛለች መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነው እና ለሁላችሁ እምላችሁ እመኑ ያመናችሁትን ነገር ውሎ ለኔ ከባዱ ነገር ነው ያደረገችልኝ። እና በአመቱ ልጅ እንዳረገዝኩኝ ተነገረኝ። ሆስፒታል ሂጅ። አንድ ልጅ ነው የጠየኳት እኔ፣ መንታ አደረገችልኝ። እዚህ ጋር በቃ የእኔ ነገር በጣም ከባድ ጊዜ ነበር ያሳለፍኩት። በእርግዝና በጣም ከባድ ጊዜ ነበር። ያው ታውቃላችሁ፣ ሴቶች ሶስት ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን አራት ወር አምስት ወር ላይ በጣም ከባድ ጊዜ ነበር። ለእኔ የመጀመሪያዬ ነው። ምንም ነገር አላውቅም። ሌሊት ላይ የምትጀመረኝ አምስት ወር ነው። በደንብ እንድታዳምጡ ነው የምፈልገው። አምስት ወር ላይ የምትጀመረኝ በጣም ከባድ ነበረ። ሌሊት ሰባት ሰዓት ላይ ነው ምጥ የጀመረኝ። እኔ አላቅም ምጥም እንደሆነም አላቅም። በአምስት ወር ደግሞ እንደዚህ አይነት ነገር የለም። ለቃ ማጸኔ ከፍቶ ነው ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተመርቅቄ፣ እናቴ ምንድን ነው ማየው፣ እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴ ማጸኔ ነው ሁሉ ተቀባባሁት። በቃ ማጸኔ ከፍቷል፣ ግን ተኛውኝ። ጠዋት ነው ሆስፒታል የሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ፣ ሶስት ኢንች ከፍቷል ማጸኔ። ከዛ በቃ ዶክተሩ ምንም ማረግልሽ ነገር የለኝም ግን፣ በቃ እንሞክር፣ እግዚአብሔር ይረዳናል፣ ጸልዩ አለ። ከዛ ተሰፋ ማጸን መቋጠር ይባላል ማጸኔ ተቋጠረልኝ። አምስት ወር ላይ ነው ይሄንን የምነግራችሁ። እያለ እያለ በጣም ከባድ የሆነ ሆስፒታል ነው ያሳለፍኩት። ስድስት ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለግኩት ለዚህ ነው። የእግዚአብሔርን ተአምር፣ የእግዚአብሔር ማዳን፣ እግዚአብሔር ካለ ምንም ነገር እንደማይቆም እንድታውቁ ነው ፈልገው ስድስት ወር ላይ ልጆቼ ተወለዱ። ሲወለዱ አንድ ኪሎ አይሞሉ ስድስት መቶ ስልሳ አምስት ግራም እና ሰባት መቶ ሀምሳ ግራም ናቸው። ማለት ለማየት እንኳን ይከብዳሉ፣ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። መቤቴ ማርያም ትችላለች። ልጆቼ ሶስት ወርኑ ቀጥስ ቤታቸው ሄዱ። ወደ ቤት ውስጥ ሰርጓቸው እልል ብላቸው ምስክ ይህን ነገር ስነግራችሁ ሶስት ወሩ ቀላል አይደለም። በጣም ከባድ ጊዜ ነው። የመቤቴ ምስል አጠገባቸው አድርጌ፣ የአቡነ ጸጌ ዮሐንስ ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና ድጋሚ ይነሳሉ። ብዙ መከራ አሳልፊያለሁ። ግን መቤቴ ከኔ ጋ ነበረች እና፣ ተስፋ እንዳትቆርጡ። ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይሄ እንድታውቁ ነው። እዛ ጋ አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፍ ያለው ዛሬ ግን እግዚአብሔር ይመስገን፣ ልጆቼ አራት ኪሎ ከምናምን ሆነውልኛል በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ፣ እኔ ግን መቤቴን አምናት ነበር። እግዚአብሔር ትችላለህ እለው ነበር እና ለመቤቴ ቃል ገባውላት ቃል ለሰማይ ለምድር ልጆቼን አንቺ ጋ ምጥጪ ነው ክርስትና ማስነሱ አንቺ ደግሞ ልጆቼን ከሞት ታስነሻለች አልኳት። አስነሳቻቸው እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ መቤቴ ማርያም ደግሞ አሟልታልኝ። ነገ ክርስትና ላስነሳ ሁለቱንም ልጆቼን ይዤ መጥቻለሁ። እኔን ሰማች። የጭንቃማላችሁ አለ ሁላችሁም ትድረስላችሁን። እኔ አጢአተኛ ነኝ። ተስፋ እንዳትቆርጡ፣ ልባችሁን አጽኑ፣ ጸሎት አድርጉ፣ በርቱ። መቤቴ ትችላለች፣ በጣም ትችላለች።